ሰላሙ ዓለይኩም ወራህመቱላሂ ወበረካቱህ። ወድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናቸው ከኔ ጋር አለው። አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁኝ፣ ብያላችሁበት ሁላችሁም ሰላማችሁ ብዙዝት ይበልልኝ። ለዚህ ዩቱዩብ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ ውዶቺየ። ዛሬ የመጣሁትኝ ስልካችሁ እየሞላ ለተቸገራችሁ እህቶች ማለት ነው። እኔን አሪፍ እንትን ያነጋገርልኝ አፕሊኬሽን አለ። እሷን አውርዳችሁ ተጠቀሙ ማለት ነው። መጀመሪያ ላይ እዚህ ጋር ሴቲንግ ስትገቡ፣ ሴቲንግ ላይ ገብታችሁ ወደ ታች ሸርተት ካደርጉና መጨረሻ አካባቢ ላይ እዚህ ጋር ባትሪ ኤንድ ዲቫይስ ካርድ የሚለው ጋር ስትገቡ ስቶሬጅ ጋር ትገባላችሁ። እዚህ ጋር ማለት ነው እዚች ጋ ስቶረጅ ጋር ገብታችሁ ስቶረጅ ጋር ከገባችሁ በኋላ አዘር ፋይልስ የሚለው ጋር ለይሄ ማለት ነው። እዚች ጋ እዚህ ጋ ለምሳሌ በዚህ ማጥፋት አትችሉም። አዘር ፋይልስም እዚ ጋር ሲስተም የሚለው ጋም ሁሉ መግባት አትችሉም። በዚህ አሁን እኔ ስለጠፋሁት ነው ብዙ የሌለኝ ማለት ነው። እዚህ ጋ አዘር ፋይልስ የሚለው ጋ ማለት ነው። እና ይሄ በዚህ ስለማይጠፋላችሁ ከዚህ ተወጡና ከዚህ እንደወጣችሁ ፕሌይ ስቶሪ ላይ ትገቡና እዚህ ጋር ፕሌይ ስቶሪ ላይ ከገባችሁ በኋላ ሰርች ባሮሬ እና ስቶሬጅ ብላችሁ ጽፉ። እዚጋ ስቶሬጅ ስፔስ እዚጋ ይመጣላችኋል ማለት ነው። ከዛ ስቶሬጅ ስፔስ ሲመጣላችሁ ይህችን አፕ ታወርዳላችሁ። ይችን ካወርዳላችሁ ማለት ነው። ይችን ካወርዳችሁ በኋላ ኔሆን ኦፕን ነው ይለኛል። ያው ስለወረድኩት ማለት ነው። እዚህ ጋር ተገቡና ስቶሬጅ ስፔስ የሚለው ጋር እዚህ ጋር ስትገቡ ልክ እንደዚህ ሁኖ ይመጣላችኋል ማለት ነው። እንደዚህ ሁኖ ሲመጣላችሁ ቅርታ ሸበካይ ነው እዚህ ጋር መጀመሪያ ላይ ምሳሌ እዚህ ጋር ኢሜጅ ጋር እንዳትገቡ ያው ይሄ ቪዲዮም እንዳትገቡ፣ አውዱ አለ ዶክስ መካስተም የሚለው ጋር ሳይሆን ልክ እዚህ ጋር አዘር ፋይልስ የሚለው ጋር ትገባላችሁ፣ እዚህ ጋር ማለት ነው። አዘር ፋይልስ ከገባችሁ በኋላ ልክ እንደዚህ ሁኖ ይመጣላችኋል። እንደዚህ ሁኖ ሲመጣላችሁ እዚህ ጋር ኦል ትሉታላችሁ፣ እዚህ ጋር ማለት ነው። ኦል ትሉትና ከላይ ይቻላችሁ ምልክት የድሌት ምልክቷ እዚህ ጋር ድሌት ትሉታላችሁ። አሁንም እዚህ ጋ ኮንፈርም የሚለውን ትደግሙት ነው። ልክ እንደዚህ አድርጎ ይጠፋላችኋል ማለት ነው። እዚህ ጋ ሲጠፋ ስትመልሱት፣ አሁን ዋን ፖይንት ሰባ አምስት ጂቢ ያለኝ ፍሬ እዚህ ጋ ሆነ እኔ ማለት ነው። እና ሌላ ቦታ ላይ እንዳትገቡ ይሄን ይሄን ብቻ ኢሜጅ ቪዲዮ ጋር ምናምን እዚህ ጋር ሳይሆን የምታጠፉት መጀመሪያ ላይ እዚህ ጋር ትገቡና አዘር ፋይልስ የሚል አሁን እኔ ጋር የለውም፣ በቃ ዜሮ ነው። ያኔ ሁሉንም አጠፋሁት ማለት ነው፣ እና እንደዚህ አድርጋችሁ ትጠቅማላችሁ ማለት ነው። አሁን ኔ እንደዚህ ፍሬ ሆና መጣ። ሌላ ቦታ እንኳን ችግር የለውም። እዚህ ጋ ታችም ለራሱ እዚ ጋ ለራሱ አናላይዘር የሚለው ጋ ስትገቡ እዚ እች ጋ ማለት ነው። እዚ እች ጋ ስትገቡ ይሄንን መጀመሪያ ላይ የሚመጣውን ይሄንን አንትናት በሉ አፕ የሚለው ጋ ሳይሆን እዚጋ ሲስተም ጋ ለራሱ ትገቡና ሲስተም አፕ የሚለው ጋ ትገቡና ልክ እንደዚህ ቆጥሮ ከጨረሳችሁላችሁ በኋላ ይችን ትነጋላችሁ። እዚ እች ጋ ማለት ነው። ለምሳሌ አሁን እኔ እዚ እች ጋ ስነካ ወይ ወርዶ ስለጨረሰልኝ ነው። ግን እዚህ ጋር እየገባችሁ ክሊክ ታደርጉታላችሁ። ዳታ የሚለውን ሳይሆን የምትነቁ ክሊክ የሚለውን እዚህ። አሁን ለምሳሌ እኔ እዚህ ጋር ገባሁኝ። እዚህ ጋር እንደገባሁኝ ስቶሬጅ የሚለው ጋር ገባለሁ። እዚች ጋር እዚህ ጋር ስቶሬጅ የሚለው ጋር ከገባሁ በኋላ ክሊክ የሚለዋል ለዚህ ከመጨረሻ ታህታች ላይ ማለት ነው። እዚህ ጋር ክሊክ ስታረጉት ልክ እንደዚህ እየረገ የማይሆነውን ነገር ወይም የማትፈልጉትን ነገር በራሱ ጊዜ ያጣፈላችኋል ማለት ነው። እና ወዶች ይሄ የዛሬው ቪዲዮ ይህንን ይመስላል። ላይክ ሰብስክራይብ፣ ሸር እያረጋችሁ አበረታቱኝ። ይህን ነገር እንደዚህ አድርጋችሁ ተጠቀሙት። በጣም አሪፍ ነው፣ ትወድሳላችሁ። ቪዲዮ እስከ መጨረሻው ተከታተሉ። እንግዲህ ለምታበረታቱኝ ምህቶቼ ጀዛኩሙላ ኸይረን፣ ሌሎቻችሁም እየገባችሁ አበረታቱኝ። እስከ መጨረሻው ድረስ ተከታተሉት። በሌላ ቪዲዮ እስከምንገናኝ መልካም ቀን።